ሰላም ሰላም የአርጅና ስፖርት ተመልካቾቻችን እንደምን ዋላችሁ? እንደምንስ ከረማችሁ? እንደምንስ ቆያችሁ? እንደ ወትሮው ሰላምታችንን ከወዲሁ አስቀድመን መልካም ምኞታችንን አስቀድመን ጀምረናል። እንደሚታወቀው እስከ ዛሬው ድረስ በተለያዩ የአውሮፓ እግር ኳስ ነክ ዜናዎችን ስናቀርብላችሁ ቆይተናል። በዛሬው በዕለተ ሮቡዕ በኢትዮጵያ ፕሪሚየር ሊግ የመጨረሻው 34ተኛ ሳምንት የመዝጊያ መርሃ ግብር ይከናወናል። በዚህ መዝጊያ መርሃ ግብር ላይ ሁለት ጫዋታዎች ቢኖሩም ከሁለቱ ግን ተጠባቂና እንዲሁም ደግሞ ከሳምንቱ ተጠባቂው አንዱን ወራጅ እንዲሁም ደግሞ አንዱን በክለቡ በ2016 ዓመተ ምህረት የማቆይበትን ድል የሚሰጥበት በምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚከናወን ታላቅ መርሃ ግብር አለ ይህም መቀለ ሰባ የትግራይ ቡድን ተወካይ የሆነው መቀለ ሰባ አንደርታ እንዲሁም ደግሞ የኢትዮጵያ ኤሌክትሪክ እንዲሁም ኢትዮጵያ ኤሌክትሪክን የሚያገናኘው ይህ ታላቅ መርሃ ግብር የሚከናወንበት እለትም ነው። በዛሬ ዕለት የሁለቱ ክለቦች ተመሳሳይ ነጥብ ያላቸው እንዲሁም በጎልዩነት ብቻ እንዲሁም መቀሌ ሰባ አንደርታ አሸናፊነት ብቻ በቀጣይ ዓመት በሲዝኑ ወይም ደግሞ በ2017 ዓመተ ምህረት የሚያቆየውን መርሃ ግብር የሚያረጋግጥበት እንዲሁም ደግሞ ኢትዮ ኤሌክትሪክ አንድ ነጥብ ካሳካ በሊጉ የመቆየት እድል የሚኖርበት ምሽት 12 ሰዓት ላይ የሚከናወኑ መርሃ ግቡር ናቸው። እስኪ በሁለቱ ክለብ መካከል የሚደረጉ አንዳንድ ነጥቦችን እናንሳ። እንደሚታወቀው መቀሌ 70 አንደርታ በኢትዮጵያ ፕሪምየር ሊግ ታሪክ ወርዶ አያውቅም። በ2010 ነው ወደ ፕሪምየር ሊጉ ያደገው። በትግራይ ክልል ተወካይ የሆነው በሊጉም ሻምፒዮን መቀለ ሰባ አንደርታ እንደሚታወቀው በዛ በግዙፉ ስቴዲየም ዛሬ ላይ በጦርነት የተለያዩ ሳሮች የበቀሉበት ስቴዲየም፣ እንዲሁም ደግሞ ለመጫወትነት ምቹ ያለነው ስቴዲየም እንደሆነ ይታወቃል። ነገር ግን መንግሥት ትልቅ በጀትም አውጥቶ ከገነቡት ስቴዲየሞች ውስጥ አንደኛው የዚህ የመቀለ ሰባ አንደርታ ስቴዲየም ነው። መቀለ ሰባ አንደርታ በዚሁ ስቴዲየም ላይ እንግዲህ እንደሚታወቀው ሻምፒዮን የኢትዮጵያ ፕሪሚየር ሊግን አሸናፊ እንደሆነ ሆነ ይታወቃል። የዛ ጊዜም የፋሲል ከነማ ነበር ሁለተኛ ደረጃን ይዞ በዚህ ውድድር ላይ ያጠናቀቀውና ና መቀሌ ሰባ አንደርታ ወደ ኢትዮጵያ ፕሪሚየር ሊግ በ2010 ዓመተ ምህረት ነበረ ወደዚህ ሊግ ያደገው። ወደዚህ ሊግ ካደገ በኋላ መቀሌ ሰባ አንደርታ በታሪካቸው ለወርዶ ማያውቁም። ዛሬ ምናልባት በታሪካቸው ለመጀመሪያ ጊዜ ሊወርቁ ይሆን ይችላል አንድ ነጥብን ና ሶስት ነጥብን ማሳካት የማይችሉ ከሆነ መቀሌ ሰባ አንደርታ በዚህ ሲዝን ወደ ቀጣይ በፕሪሚየር ሊጉ የማንመለከት ይሆናል። እንደሚታወቀው መቀሌ 70 አንደርታ በ2016 ከሶስቱ የትግራይ ክለቦች ጋር በመሆን ነበረ በጦርነት ከውድድሩ ወቅት ቢኖሩም በተሰናበቱበት ወይም ደግሞ በውድድሩ ወቅት ላይ በነበረ ሀገራዊ ጦርነት መሳተፍ ያልቻለው መቀሌ ሰባ እንደርታ በብዙ ርብርብና በብዙ ድጋፍ እንዲሁም በብዙ ገንዘብ ስብስብ ወደ ውድድሩ በ2016 እንደተመለሰ ይታወቃል። መቀሌ ሰባ እንደርታ በሲዝኑ ጥሩ ግስጋሴን አድርጓል። በሲዝኑ ጥሩ ግስጋሴ እንዳስመለከተን ተመልክተናል። መቀሌ ሰባ እንደርታ እንደሚታወቀው በታሪካቸው ለመጀመሪያ ጊዜ ለማድረግ ፉክክር ይጠብቃቸዋል። መቀሌ ሰባ አንደርታ ባለፉት አምስት ጨዋታዎች ላይ ምንም ሽንፈት አላስተናግደም ከዚህም አኳያ መቀሌ ሰባ አንደርታ ጥሩ ፉክክርን ሊያስመለክተን ይችላል እንደሚታወቀው ሀያ ዘጠነኛ ሳምንት ላይ ዳንኤል ፀሐይን ያሰናበተው መቀሌ ሰባ አንደርታ ጸጋይ ከብረ ኪዳንን ዋና አሰልጣኝ አድርጎ ከሾመ በኋላ ባለፉት አምስት ጨዋታዎች ላይ ምንም ሽንፈት አላስተናግደምና ከዚህም አኳያ መቀሌ ሰባ አንደርታ ጠንካራ የማጥቃትን ክለብ ጸጋዬ ገብረ ኪዳን ኪዳን ማርያም ይህንን ክለብ እንደገነባ ይታወቃልና በዛሬ ዕለት የሚከናወነው ይህ መራግብር በሁለቱ ክለብ እኩል ታላቅ ፉክክር እንደ እንደሚሆን ይጠበቃል። ቢለኛው በሁለቱም በ41 ነጥብ እኩል መሆናቸው የዚህ ውድድርን ድምቀትን እንዲወስድ አድርጓል። እንደሚታወቀው ኢትዮጵያ ፕሪሚየር ሊግ ሶስት ክለቦችን ወራጅ ቀጠናነትን አሳውቋል። ስውል ሺሬ፣ ወልዋሎ አዲግራትና እንዲሁም ደግሞ አዳማ ከተማ ወደ ወራጅ ቀጠና እንደወረዱ አረጋግጧል። እንዲሁም ደግሞ ኢትዮጵያ መድን በታሪካቸው ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ አሸናፊ መሆናቸው ተረጋግጠዋል። ከዚህም አኳያ ዛሬ የመጨረሻ ወራጅ ቀጠናን ላይ የሚወርደውን ክለብ ለማወቅ የሚደረግ ነጥብ ነው። የሚገርማችሁ ነጥቡ ሁለቱም ክለቦች እኩል 41 ነጥብ ነው ያላቸው። ሁለቱም ክለቦች እኩል 10 ጨዋታዎችን አሸንፏል። ሁለቱ ክለቦች እኩል 12 ጨዋታዎችን ተሸንፏል። ሁለቱ ክለቦች እንዲህ በድጋሚ በሚያስገርም ሁኔታ አንድ ጨዋታዎቹን በአቻ ውጤት ተለያይተዋል። ሰላሳ ሶስተኛ ሳምንት ላይ ይገኛሉ። ዛሬ ምሽት 12 ሰዓት ላይ ሰላሳ አራተኛ ሳምንታቸውን ነው የሚያከናውኑትና መቀሌ ሰባ አንደርታ በታሪካቸው ለመጀመሪያ ጊዜ ይወርዱ ይሁን የሚለውን የምንመለከት ይሆናል። እንደሚታወቀው በኢትዮጵያ ፕሪሚየር ሊግ ላይ በዓመቱ መጨረሻ ላይ የተለያዩ ሰጣ ገባዎች እንደማይጠፉ ይታወቃል። ሊጉ ከማጭበርበርም አኳያ እንዲሁም ደግሞ ከጸረ ሙስና እንደሚባለው አይነት ሁኔታ በእግር ኳስ ውስጥ እንዲሁም ይሄ ከአቅም በላይ ወይም ደግሞ ከአቅም በወረደ በታች ፐርፎርማንስ ጨዋታዎችን የሚጫወቱ ወራጅ ቀጠና ያረጋገጡ ክለቦች ከአቃማሪ ድርጅቶች ጋር በመጠመር ጨዋታውን ውጤት የሚቀይርበት ታላቅ ክንውኖችን ሲከናወን የተመለከትንበት ሳምንታቶች ብቻ አልነበሩም። በዚህ ጊዜም በስውር ሺሬ መካከል የተደረገ ይህ አይነት አሳፋሪና አሳዛኝ ድርጊት እንደተከናወነ ይታወቃል። እንደሚታወቀውም በአዳማና በጅማ አዳማ ሻምፒዮን በሚሆንበት ጊዜ ጅማ አዳማ በአዳማ ከተማ አምስት ለሁለት የተሸነፈበት መርሃ ግብር፣ እንዲሁም ደግሞ ስውል ሽሬ ከፋሲል ከነዋ ጋር በነበራቸው ትንቅንቅ፣ እንዲሁም መቀሌ ሰባ አንደርታ የዚህ ውጤት አሸናፊ የሆነበት መቀሌ፣ እንዲሁም ወላይታ ድቻ ጌታነ ከበደ የኢትዮጵያ ፕሪሜሊግ ከፍተኛ ግብ አግቢ እንዲሆን እንዲጨርስ ስለፈለጉ አማካኝነት ሶስትና ከዛ በለዎችን እንዲያስቆጥርበት ያደረገበት እንጂ እንደነዚህ አይነት ስራዎችን የተመለከትንበት የኢትዮጵያ ፕሪሚየር ሊግ ነው። ዛሬ የመጨረሻ ሳምንት ሊከናወን ሊፈጸም ከጫፍ ደርሷል። በሊጉ መቀሌ ሰባ አንደርታ አንድና አንድ የሚጠበቅበት ማሸነፍና ማሸነፍ ብቻ ነው እና መቀሌ ሰባ አንደርታ ምናልባት ይህንን ውጤት የሚያሸንፍ ከሆነ ለመቀሌ ሰባ አንደርታ እንዲሁም ለመቀሌ ነዋሪዎች ትልቅ ደስታ ይሆናል የሚል ዘገባዎችን ተመልክተናል። ሌላኛውን ሌላኛው ተጋጣሚ ስንመለከት ኢትዮ ኤሌክትሪክን ነው። ኢትዮ ኤሌክትሪክ እንደሚታወቀው በቀድሞው የቅዱስ ጊዮርጊስ ዘሪውን ሽንገሳ የሚመራው ኢትዮ ኤሌክትሪክ እንደሚታወቀው ዘሪውን ሽንገሳ ከቅዱስ ጊዮርጊስ ጋር በታሪካቸው ከተጫዋችነት ስፍራ እንዲሁም ደግሞ በአሰልጣኝነት ተደጋጋሚ ዋንጫን አሰልጣኝ ካሳኮት አሰልጣኞች አንዱ ዘሬውን ሸንገታ እንደሚታወቀው ቅዱስ ጊዮርጊስን ከተሰናበተ በኋላ ኢትዮ ኤሌክትሪክን በዋና አሰልጣኝነት በመሆን ሲያገለግል ቆይቷል። እንደሚታወቀው ዘሬውን ሸንገታ ከቅዱስ ጊዮርጊስ ጋር ተደጋጋሚ ዋንጫዎቹን የኢትዮጵያ ፕሪሚየር ሊግ አሸናፊ ሲሆን ያለፉት ዓመታትን። ተመልክተናልና ከኢትዮ ሪትሮ ጋር ላለመውረድ የሚደረገው ፉክክር ውስጥ ይገኛል። ዘሪን ሸንገታ በእግር ኳስ ላይ በእግር ኳስ ተጫዋችነቱ በቅዱስ ጊዮርጊስ እንዳሳለፈ ይታወቃልና ይህ አሰልጣኝ ዛሬ ላይ ክለቡን ይዞ ከቅዱስ ጊዮርጊስ ጋር ሻምፒዮን ለመሆን ይልቅ በወራጅ ቀጠና እየተንገላታ ይገኛል። ከምንስ አኳያ ይመስላችኋል? የሚለውን እስኪ አንዳንድ ጥንሳ ሀሳቦችን እናንሳ። በኢትዮጵያ ፕሪሜር ሊግ እንግዲህ ዘንድሮ በታሪኩ ለመጀመሪያ ጊዜ ኢትዮ መድንን አሸናፊ አድርጓል። እንደሚታወቀው የዚህ ዓመት ለረዥም ዓመታትን ሻምፒዮን ያልሆኑ ሀገራትን እንዲሁም ክለቦችን ሻምፒዮን ሲሆን ተመልክተናል ና ዝሪውን ሸንገታ ከኢትዮ ኤሌክትሪክ ጋር ሻምፒዮንነት መፎካከር ብቻ ሳይሆን ከወገብ ወይም ከወገብ በታች ውድድሮችን እያሳለፈ ይገኛል። የተጫዋቾች ጥራት፣ የስኳድ ብዛት እንዲሁም ደግሞ የሚፈልጋቸው ተጫዋቾች ምቹት አለመስጠት አኳያ ዝሪውን ሸንገታ በዚህ ላይ ጥሩ ተፎካካሪ እንዳይሆን አድርጎታል። ዘሪሁን ሸንገታ በኢትዮጵያ ፕሪምየር ሊግ 33 ጨዋታዎችን አድርጎ 41 ነጥቦችን ሰብስቧል። መቀለም 70 አንደርታ 41 ነጥብ ነው የሰበሰበውና ተመሳሳይ ውጤት ነው ዘሪሁን ሸንገታ እንዲሁ በዛሬ ሁለት ወሳኝ ጨዋታዎችን ከመቀሌ ሰባ አንደርታ ጋር በምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያከናውናል። ለኢትዮ ኤሌክትሪክ አንድ ነጥብ ማግኘት በሊጉ የመቆየት እድልን ያመቻችለታል። ሌላኛው ኢትዮ ኤሌክትሪክ በ2010 እና በ2015 በተደጋጋሚ ከኢትዮጵያ ፕሪሚየር ሊግ እንደ ወረደ ይታወቃል። ከዚህ ማኳያ ዛሬ ለሶስተኛ ጊዜ በ2016 ለሶስተኛ ጊዜ በኢትዮጵያ ፕሪሜር ሊግ ላለ መውረግ የሚደረግ ታላቅ መርሃ ግብር ያከናውናል። የሚል ኢትዮ ኤሌክትሪክ እንደሚታወቀው በ2010ና በ2015 ከኢትዮጵያ ፕሪሜር ሊግ እንደወረደ ይታወቃልና ከዚህም አኳያ ኢትዮ ኤሌክትሪክ ዛሬ በድጋሜ ላለመውረድ አንድ ነጥብ ብቻ ያስፈልጓል። እንደሚታወቀው ኢትዮ ኤሌክትሪክ በ2015 መቀሌ 70 አንደርታ ወደ ኢትዮጵያ ፕሪምየር ሊግ በሚያልፍበት ወቅት ኢትዮ ኤሌክትሪክ ከፕሪምየር ሊጉ መውረድን አረጋግጧል። እንዲሁም በ2015 ኢትዮ ኤሌክትሪክ ከኢትዮጵያ ፕሪምየር ሊግ እንደወረደ ይታወቃል። ዛሬ የመጨረሻው መርሃ ግብርን ኢትዮ ኤሌክትሪክ ላለመውረድና ሶስተኛ ሀትሪክ በመውረድ ሀትሪክ ላለመስራት የሚደረግ ታላቅ መርሃግብርን በግድ አንድ ነጥብ ማሳካት የሚችል ከሆነ ማሸነፍ ይችላል። ምናልባት ዘሪሁን አሰልጣኝ ዘሪሁን ሸንገታ ከክለቡ ጋር ይህንን የማሳካት እቅድና አቅም እንዳላቸው ይታወቃል። ኢትዮ ኤሌክትሪክን ባለፉት ስድስት ጨዋታዎች ስንመለከት ኢትዮ ኤሌክትሪክ ሶስት አቻ ወጥተው ሁለት ድሎችን በማስመዝገብ የመውረጃ ስጋት ውስጥ ገብቷል። ሶስት አቻ፣ ሁለት ጨዋታዎችን አሸንፏል። እንዲሁም በተደጋጋሚ በጨዋታዎች ላይ ምንም አይነት ሽንፈት አላስተናገደም ና የኢትዮ የአሰልጣኝ ዝሪን ሽንገታ የኋላ መስመር የተከላካይ ስፍራ ጠንካራ መሆኑን ባለፉት ስድስት ጨዋታዎች ላይ ተመልክተናል። ያው መቀሌ ሰባ አንደርታ ባለፉት አምስት ጨዋታዎች ላይ ጥሩ ፔርፎርማንስን ካስመለከቱን ክለቦች ና ክለቦች አንደኛው መቀሌ ሰባ አንደርታ ነው። ከዚህም አኳያ ምናልባት በሁለቱ ክለቦች መካከል ጠንካራ የመከላከልና ጠንካራ የማጥቃት ሂደቶች ይኖራሉ የሚል ስጋቶች ይኖራሉ። ከዚህም መካከል በሁለቱ ክለቦች አሸናፊነቱን የሚያረጋግጥ ክለብ ወደ ኢትዮጵያ ፕሪሚር ሊግ ቀጣይነትን የሚያረጋግጥ ይሆናል። ኢትዮ ኤሌክትሪክ በባለፉት 33 ጨዋታዎች ላይ ስንመለከት አስር ጨዋታዎችን አቻ ወቷል። ጨዋታዎችን አስር ጨዋታዎችን ሲያሸንፍ 12 ጨዋታዎችን ተሸንፏል። እንዲሁም ደግሞ 11 ጨዋታዎችን አቻ ወቷል። 41 ነጥብ ይዞ ሁለት የጎል ዳ ተሸክሞ በኢትዮጵያ ፕሪሚር ሊግ አስራ አራተኛ ደረጃ ላይ አስራ አራተኛና አስራ አምስተኛ ደረጃ ላይ ከመቀለ 70 አንደርታ አንድ ነጥብ በአንድ ደረጃ በመብለጥ ይገኛል። እንዲሁ መቀለ 70 አንደርታ በዚሁ አሸንፎ ጨዋታዎችን አሸንፎ አስራ ሁለት ጨዋታዎችን ተሸንፎ ተሸንፎ አቻ ወጥቶ በአርባ አንድ ነጥብ በስምንት የጎል እዳ ልዩነት ከላይና ከታች ተቀምጠዋልና ዛሬ በሁለቱ ክለቦች የሚደረግ ታላቅ መርሃ ግብር ይከናወናል። ይህንን ጨዋታ ማንስ አሸንፎ የኢትዮጵያ ፕሪሚየር ሊግ በቀጣይ ተሳትፎ ይሆናል የሚለውን ከወዲሁ አጓጊ አድርጎታል። ማንስ የሚያልፍ ማንስ የሚቀጥል ይሆናል? የዕለቱን ፕሮግራም ያቀረብኩላችሁ እኔ ተመዝገን አስናቀነኝ። ይህንን ቻነልን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ከኛ እንድታገኙ ከወዲሁ እጋብዛችኋለሁ። በተለያየ አማራጮች በፌስቡክ፣ በቴሌግራም እንዲሁም ደግሞ በቲክቶክ ተለያዩ ስፖርታዊ መረጃዎችን እያቀረብን ይገኛል። ስፖርታዊ መረጃዎችን ማወቅ ከፈለጋችሁ ይህንን ቻናል ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ከኛ ያገኙ። የተለያዩ እግር ኳሳዊ ጥያቄና ሀሳብ ካላችሁ እንድታቀርቡልን ልንጋብዛችኋለሁ። በያላችሁበት ሰላማችሁ ብዝት ይበልን። እናመሰግናለን።